በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አስራ ሶስት ሰው ሁሉ በበላይ ላሉ ባለሥልጣኖች ይገዛ። ከእግዚአብሔር ካልተገኘ በቀር ሥልጣን የለምና፣ ያሉትም ባለሥልጣኖች በእግዚአብሔር የተሾሙ ናቸው። ለባለሥልጣን አልገዛም ያለ የእግዚአብሔርን ትእዛዝ እምቢ ማለቱ ነው። መገዛትን እምቢ የሚሉም በራሳቸው ላይ ቅጣትን ያመጣሉ። ሹሞች ሥራው ክፉ ለሆነ ሰው እንጂ መልካም ለሚሠራ የሚያስፈሩ አይደሉም። ሹሞችን እንዳትፈራ ብትፈልግ መልካም አድርግ፣ እነርሱ ደግሞ ያመሰግንሃል። አንተ ሥራህን ታሳምር ዘንድ የእግዚአብሔር መልእክተኞች ናቸውና። ክፉ ብታደርግ ግን ፍራ። ሰይፍ ታጥቆም ለከንቱ አይደለም፣ ክፉ አድራጊዎችን ለመቅጣት የእግዚአብሔር አገልጋዮች ናቸውና። ስለዚህ ቁጣን ስለ መፍራት ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ግብር ታገቡላቸው አላችሁ፤ ለዚህ ሥራ የተሾሙ የእግዚአብሔር አገልጋዮች ናቸውና። ለሁሉም እንደሚገባው አድርጉ። ግብር ለሚገባው ግብርን ስጡ፣ ቀረጥ ለሚገባው ቀረጥን ስጡ፣ ዐሥራት ለሚገባው ዐሥራትን ስጡ። ሊፈሩት የሚገባውን ፍሩ፣ ክብር የሚገባውንም አክብሩ። ክብር የሚገባውንም አክብሩ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ባልንጀራውን የወደደ ግን ሕግን ሁሉ ፈጸመ። በኦሪት እንዲህ ብሏልና፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር አትመኝ። ደግሞ ሌላ ትእዛዝ አለ። ነገር ግን የሁሉም ራስ ባልንጀራህን እንደ ራስ ውደድ የሚለው ነው ባልንጀራውን የሚወድ በባልንጀራው ላይ ክፉ ስራ አይሰራም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነቁበት ጊዜ እንደደረሰው ወቁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ደርሳለችና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ስራ ከእኛ እናርቅ፣ የብርሃንንም ጋሻ ጦር እንልበስ። በቀን እንደሚሆን በጽርቅ ሥራ እንመላለስ፣ በዘፈንና በስካር በዝሙትና በመዳራትም አይሁን፣ በክርክርና በቅናትም አይሁን ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት፤ የሥጋችሁንም ምኞት አታስቡ። ምዕራፍ 14 እምነቱ ደካማ የሆነውን ሰው ታገሱት፣ በሐሳቡም አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን ሁሉን ይብላ፣ የሚጠራጠር ግን አትክልት ይብላ። የሚበላውም የማይበላውን አይናቀው፣ የማይበላውም የሚበላውን አይንቀፈው፤ ሁሉንም እግዚአብሔር አውቋቸዋልና። እንግዲህ የሌላውን ሎሌ የምትነቅፍ አንተ ማነህ? እርሱ ቢቆም ወይም ቢወድቅ ለጌታው ነው። ነገር ግን እግዚአብሔር ሊያነሰው ይችላልና ይቆማል። ከቀን ቀን የሚከለከል አለና ዘወትርም የሚከለከል አለና ነገር ግን ሁሉም ልቡ እንደወደደ ያድርግ። አንዳንድ ቀን የተከለከለም ለእግዚአብሔር ተከለከለ፣ ዘወትር የተከለከለም ለእግዚአብሔር ተከለከለ። የበላም ለእግዚአብሔር በላ፣ እግዚአብሔርንም ያመሰግነዋል። ያልበላም ለእግዚአብሔር አልበላም፣ እግዚአብሔርንም ያመሰግነዋል። ከመካከላችንም ለራሱ የሚኖር ለራሱም የሚሞት የለም። በሕይወት ብንኖርም ለእግዚአብሔር እንኖራለን። ብንሞትም ለእግዚአብሔር እንሞታለን። እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። ስለዚህ ሕያዋንንና ሙታንን ይገዛ ዘንድ ክርስቶስ ሞተ ተነሳም። እንግዲህ በወንድምህ ላይ የምትፈርድ አንተ ምንድነህ? ወንድምህንስ የምትነቅፍ አንተ ምንድነህ? ሁላችን በክርስቶስ የፍርድ ዙፋን ፊት ዙፋን ፊት እንቆማለንና፣ እግዚአብሔር እንዲህ ብሏልና እኔ ሕያው ነኝ፣ ጉልበትም ሁሉ ለእኔ ይሰግዳል አንደ በትም ሁሉ ለእኔ ይገዛል። እነሆ ሁላችን በእግዚአብሔር ዘንድ እንደምንመረመር ታወቀ። እንግዲህ ከዛሬ ጀምሮ እርስ በርሳችን አንነቃቀፍ፤ ይልቁንም ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖር ይህን አስቡ። በራሱ እርኩስ የሆነ ነገር እንደሌለ በጌታችን በኢየሱስ ሆኜ አውቃለሁ ተረድቻለሁም። ነገር ግን ማናቸውንም ነገር ርኩስ እንደሚሆን ለሚያስብ ያለ እርሱ እርኩስ ነው። በመብል ምክንያት ባልንጀራህን የምታሳዝን ከሆንክ ፍቅር የለህም። በእውኑ ክርስቶስ ስለ እርሱ የሞተለት ያ ሰው በመብል ምክንያት ሊጎዳ ይገባልን? እንግዲህ ጌታችን የሰጠነውን መልካሙን ነገር አታሰድቡ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ነው እንጂ መብልና መጠጥ አይደለምና። እንግዲህ እንዲህ አድርጎ ለክርስቶስ የሚገዛ ግን እግዚአብሔርን ደስ የሚያሰኝና በሰውም ዘንድ የተመረጠ ነው። አሁንም ወንድማችን ይታነጽ ዘንድ ሰላምን እንከተላት። በመብል ምክንያት የእግዚአብሔርን ፍጥረት አናፍረስ። ለንጹሐን ሁሉ ንጹህ ነው። ለሰው እስክፉ ነገር በመጠራጠር መብላት ነው። ለወንድም እንቅፋት ከመሆን ሥጋን አለመብላት ወይንንም አለመጠጣት ይሻላል። እምነት ካለህ በእግዚአብሔር ፊት ባመንከው እምነት ራስህን አጽና። ባገኘው አይምሮም ራሱን የሚዘልፍ ብፁዕ ነው። የሚጠራጠር ግን ቢበላ ይፈረድበታል፤ በማመን አልሆነምና፤ ያለ እምነትም የሚደረግ ሁሉ ኃጢአትና በደል ነው። ምዕራፍ 15 የሚገባስ እኛ ብርቱዎች ደካሞች በድካማቸው የሚገባስ እኛ ብርቱዎች ደካሞችን በድካማቸው እንድንረዳቸው ነው። ለራሳችንም አናድላ። ሁላችንም በእውነትና በመልካም ስራ ይታነጽ ዘንድ ለባልንጀራችን እናድላ። ክርስቶስም አንተን የነቀፉበት ነቀፋ በእኔ ላይ ደረሰ ብሎ መጽሐፍ እንደተናገረ ለራሱ ያደላ አይደለም። የተጻፈ ሁሉ በመታገሳችንና መጻሕፍትን በመታመናችን ተስፋችንን እናገኝ ዘንድ እኛ ልንማርበት ተጻፈ። የትዕግሥትና የመጽናናት አምላክ እግዚአብሔር እንደ ኢየሱስ ክርስቶስ ፈቃድ እርስ በእርሳችን አንድ ሀሳብ መሆንን ይስጠን፣ ሁላችን አንድ ሆነን በአንድ አፍ በጌታችን በኢየሱስ ክርስቶስ እግዚአብሔርን እናመሰግነው ዘንድ። አሁንም ባልንጀሮቻችሁን ተቀበሉ፣ ክርስቶስ እግዚአብሔር ክብር ለእግዚአብሔር ክብር ተቀብሏችኋልና። እንግዲህ ክርስቶስ የእግዚአብሔርን ቃል እውነት ለማድረግ የአባቶቻችንንም ተስፋ ያጸና ዘንድ ለግዝረት መልእክተኛ ሆነ እላለሁ። አሕዛብም እግዚአብሔርን ያመሰግኑታል፣ ይቅር ብሏችኋልና መጽሐፍ እንዲህ ብሏልና፣ አቤቱ ስለዚህ በአሕዛብ መካከል እገዛልሃለሁ ስምህንም አመሰግናለሁ። ዳግመኛ መጽሐፍ እንዲህ ብሏል፣ አሕዛብ ከሕዝቡ ጋር ደስ ይበላችሁ። ዳግመኛም እንዲህ አለ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑ። ሕዝቡም ሁሉ ያመሰግኑታል። ኢሳይያስም ደግሞ እንዲህ ብሏል የእሴይ ዘር ይነሳል፣ ከእርሱ የሚነሳውም ለአሕዛብ ንጉሥ ይሆናል፣ ሕዝቡም ተስፋ ያደርጉታል። የተስፋ አምላክ እግዚአብሔርም በመንፈስ ቅዱስ ኃይል በተስፋ ያበዛችሁ ዘንድ በእምነት ደስታንና ሰላምን ሁሉ ይፈጽምላችሁ። ወንድሞቼ ሆይ እኔም በጎ ምግባርን ሁሉ እንደምትፈጽሙ ታመንባችኋለሁ። እናንተ ፈጽሞ እውቀትን የተመላችሁ ናችሁ፣ ባልንጀሮቻችሁንም ልታስተምሯቸው ትችላላችሁ። ከእግዚአብሔር ስላገኘሁ ጸጋ ላሳስባችሁ በአንዳንድ ቦታ በደፍረት ጻፍሁላችሁ። በአሕዛብ መካከል ኢየሱስ ክርስቶስ እናገለግል ዘንድ ለእግዚአብሔር ወንጌልም ይገዛ ዘንድ በእኔ ትምህርት አሕዛብ በመንፈስ ቅዱስ የተወደደና የተመረጠ መሥዋዕት የሆኑ ዘንድ ለእኔም በእግዚአብሔር ዘንድ መመኪያዬ ኢየሱስ ክርስቶስ ነው። አሕዛብም እንዲያምኑ ክርስቶስ በቃልም በሥራ የሚያደረገልኝን እናገር ዘንድ እደፍራለሁ። በኃይልና በታምራት በመንፈስ ቅዱስ ኃይልና ድንቅ ሥራም በመሥራትም ከኢየሩሳሌም አውራጃዎች ጀምሬ እስከ ሉዋሪቆን ድረስ እንዳስተማርኩ የክርስቶስንም ወንጌል ፈጽሞ እንደሰበኩ እናገር ዘንድ ደፍራለሁ። ወንጌልን ለማስተማር ተገው። ነገር ግን በሌላ መሠረት ላይ እንዳላንስ የክርስቶስ ስም ወደ ተጠራበት አልሄድሁም። ወሬው ያልደረሳቸው ያውቁታል፣ ያልሰሙትም ያስተውሉታል ብሎ መጽሐፍ እንደተናገረ። ዘወትር ወደ እናንተ ልመጣ ወድ ነበር፣ ነገር ግን ተሳነኝ። አሁን ግን በዚህ ሀገር ስራዬን ስለጨረስኩ ከብዙ ጊዜም ጀምሮ ወደ እናንተ ልመጣ ተጋ ስለነበር ወደ አስባንያ ስሄድ እግረ መንገዴን ላሳያችሁ ተስፋ አደርጋለሁ። ቀደም ብዬ ከእናንተ ጋር ደስ ካለኝ በኋላም ከእናንተ ወደዚያ ሄዳለሁ። አሁን ግን ቅዱሳንን ለመርዳት ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካይያ በኢየሩሳሌም ቅዱሳን መካከል ላሉ ድሆች አስተዋጽኦ ለማድረግ ተባብረዋልና፣ የሚገባቸውም ስለሆነ በመንፈሳዊ ሥራ አሕዛብን ከተባበሯቸው ለሰውነታቸው በሚያስፈልጋቸው ሊረዷቸው ይገባል። እንግዲህ ይህን ፍሬ ጨርሼ እናትሜ በእናንተ በኩል ወደ አስባንያ እሄዳለሁ። ነገር ግን በመጨረሻ ጊዜ በክርስቶስ ወንጌል በረከት ፍጹምነት እንደምትመጣ ምናለሁ። ወንድሞቼ በጸሎታችሁ ስለ እኔ ወደ እግዚአብሔር ከእኔ ጋር ትተጉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር ማልዳችኋለሁ ይኸውም በኢየሱስ ያሉ ቅዱሳንን በአገልግሎት የደስ አሰኛቸው ዘንድ በይሁዳ ሀገር ካሉ አላውያን እንዲያድነኝ ነው። እግዚአብሔርም ቢፈቅድ በደስታ ወደ እናንተ መጥቼ ከእናንተ ጋር አርፍ ዘንድ ነው። የሰላም አምላክ ከእናንተ ጋር ይሁን፣ አሜን። ምዕራፍ 16 ለክንክራውስ ቤተ ክርስቲያን የምትላላከውን እህታችንን ፌቤንን አደራላችኋለሁ። ለቅዱሳንም እንደሚገባ በጌታችን ተቀብሏት። እርሷ ለብዙዎች ለእኔ መረዳት ናትና፣ ለችግራችሁን በፈቀዳችሁት ቦታ መድቧት። በኢየሱስ ክርስቶስ ሥራ ከእኔ ጋር የተባበሩትን ጵርስቅላንና አቂላን ሰላም በሉ። ስለ እኔ ሰውነታቸውን ለመከራ አሳልፈው ሰጥተዋልና የማመሰግናቸው ምኔ ብቻ አይደለውም። ከአሕዛብ ያመኑ ምዕመናን ሁሉ ያመሰግኗቸዋል እንጂ። በቤታቸው ያሉትን ማህበረ ክርስቲያንም ሰላም በሉ ወዳጄ ኤጴኔጦሶ ኤጴኔጦስንም ሰላም በሉ። ይኸውም በእስያ በክርስቶስ ላመኑ ሁሉ መጀመሪያቸው ነው። ለእናንተ ብዙ የደከመላችሁን ማርያምንም ሰላም በሉ። ከዘመዶች ወገን የሚሆኑትን ከኔጋር ያመኑ እንድራኒቆስንና ዩሊያንን ሰላም በሉ። ቀደም ሲል ክርስቶስን እንዳገለገሉ ሐዋርያት ያውቋቸዋል። በክርስቶስ ወንድሜ የሆነውን አምፕሊያጦስን ሰላም በሉ። የክርስቶስን ስራ በመስራት የምንተባበረውን ኡርባኖስን ወዳጀ ስንጣክንንም ሰላም በሉ። በክርስቶስ የተመረጠውን ኤጤሌንን ሰላም በሉ። እነ አርስጦቦሎስንም ሰላም በሉ። ከዘመዶች ወገን የሚሆን ሄሮዲዮናን ሰላም በሉ። በንርቃሶስ ቤት ያሉትንና በክርስቶስ ያመኑትን ምእመናን ሰላም በሉ። በጌታችን ስም መከራ የተቀበሉትን የጢሮፊሞናንና የጢሮፊሞስን ወገኖች ሰላም በሉ። በጌታችን ስም ብዙ የደከመች እህታችንን ጠርሴዳን ሰላም በሉ። ጌታችን የመረጠው ሩፎንን እናቱንም፣ ለእኔም እናት የሆነችውን ሰላም በሉ። አስቀሪጦስን፣ አልሶን፣ ጳን፣ ሄርሜስን፣ ጳጥሮባስን፣ ሄርማስን ከነርሱ ጋር ያሉ ወንድሞቻችንንም ሰላም በሉ። ፊሎሎጎስን፣ ዩልያን፣ ኔሪዮስን፣ እህቱንም፣ አሊንጳስን ከእነርሱም ጋር ያሉ ቅዱሳንን ሁሉ ሰላም በሉ። እርስ በርሳችሁ በተቀደሰ ሰላምታ ሰላም ተባባሉ። የክርስቶስ ማህበረ ክርስቲያንም ሰላም ይሏችኋል። ወንድሞቻችን ሆይ፣ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን እንድታውቁባቸው ማልዳችኋለሁ። ከእነርሱም ተለዩ። እነርሱ ለጌታችን ለኢየሱስ ክርስቶስ ያይደለ ለሆዳቸው ይገዛሉና በነገር ማታለልና በማለዛዘብም የብዙዎች የውሃንን ልብ ያስታሉ። መታዘዛችሁም በሁሉ ዘንድ ተሰምቷል፣ እኔም በእናንተ ደስ ይለኛል። ለመልካም ነገር ጠቢባን ለክፉ ነገርም የውሃን እንድትሆኑ እፈልጋለሁ። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ቀጥቅጠው። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፤ አሜን። ከእኔ ጋር በሥራ የሚተባበረው ጢሞቴዎስም፣ ከዘመዶቼ ወገን የሚሆኑ ሉቄዎስም፣ ኢያሶንም፣ ሱሲ ጴጥሮስም ሰላም ይሏችኋል። ይችን መልእክት የጻፍኳት እኔ ጤርጥዮስ በጌታችን ስም ሰላም እላችኋለሁ። እኔንና አብያተ ክርስቲያናትን ሁሉ በእንግድነት የተቀበለ ጋይዮስም ሰላም ብሏችኋል። የከተማው መጋቢ አርስጦስና ወንድማችን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 የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን። በቆረንቶስ ተጽፋ ለክንክራውስ ክራውስ ማህበረ ክርስቲያን በምትላላከው በፌቤን እጅ ወደ ሮሜ ሰዎች የተላከችው መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንደኛ ቆረንቶስ ይቀጥላል። ረዴተ እግዚአብሔር አይለየን።